ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ የሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እጅግ ጠቃሚ የሆነ በጣም አስፈላጊ የህግ ምክር ይዤላችሁ መጥቻለሁ። በፍርድ ቤት በሚደረግ የውርስ ክርክር ወቅት ዋናው ክርክር የይርጋ መቃወሚያን የተመለከተ ነው። ነገር ግን በይርጋ የማይታገዱ የውርስ ጉዳዮችም ደግሞ አሉ። ይርጋ የማይግዳቸው የውርስ ጉዳዮች ምን ምን ናቸው? የሚለውን ማወቅ ግድ ነው። ሁላችሁም ማወቅ አለባችሁ። እጅግ ጠቃሚ ነው፣ ምክንያቱም የውርስ ጉዳይ ሁሉንም የሰው ልጅ የሚመለከት በመሆኑ ለዛሬ ስድስት የሚደርሱ በይርጋ የማይታገዱ የውርስ ጉዳዮችን ለእናንተ የህግ ምክር የማደርሳችሁ ነው የሚሆነው። አብራችሁን እንድትቆዩ እጋብዛችኋለሁ። አንደኛ፣ በይርጋ ከማይታገዱ የውርስ ጉዳዮች አንደኛ፣ የድርሻ ክፍፍል ጥያቄ በይርጋም አይታገድም በፍትሐብሔር ህጉ በውርስ ህጉ አግባብ ወራሽነቱን ያረጋገጠ አንድ ወራሽ ውርስ እንኳን ባያጣራ በፍትሐብሔር ህግ ቁጥር አንድ ሺ ስልሳ ሁለት መሠረት የሚያቀርበው የድርሻ ክፍፍል ጥያቄ በይርጋም አይታገድም አንዱ በይርጋ ከማይታገዱ ጉዳዮች መካከል የድርሻ ክፍፍል ጥያቄ ማቅረብ በይርጋ አይታገድም ይህን ጉዳይ በተመለከተም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 በሰበር መዝገብ ቁጥር 38 533 ላይ በሰጠው አስገዳጅ የህግ ትርጉም በህግ በተቀመጠው የጊዜ ገደብ ውስጥ ወራሽነቱን ያረጋገጠ የውርስ ሀብቱን ባያጣራም በማንኛውም ግርዜ የውርስ ሀብት ድርሻ ክፍፍል የመጠየቅ መብት አለው፣ በይርጋ አይታገድም ጥያቄው በማለት አስገዳጅ የህግ ትርጉም ሰጥቷል። ስለዚህ በይርጋ ከማይታገዱ ጉዳዮች የመጀመሪያው የድርሻ ክፍፍል ጥያቄ አንዱ ነው። ሁለተኛ በይርጋ ከማይታገዱ የውርስ ጉዳዮች መካከል የውርስ ሀብቱን ስም ሀብት በጋራ ያስመዘገበው ወራሽ በሌሎቹ ላይ የሚያቀርበው ክስ እንደዚሁ በይርጋ አይታገድም። ስም ሀብቱን ከሟቹ ከአውራሹ ወደ ውራሾች በጋራ አስመዝግቦ በጋራ እነ ተብሎ ካርታ ተሰጥቶት ያስፈለገውን ያህል ጊዜ ቆይቶ በየጋራ ሀብት ሆኖ እስከ ቆየ ድረስ ይህ ንብረት በፈለገው ጊዜ ድርሻውን የመጠየቅ መብት አለው። ስለዚህ የውርስ ሀብቱን ስም ሀብት በጋራ ከሌሎች ወራሾች ጋር ያስመዘገበ ወራሽ ወደ ወራሾች ከሟች ወደ ወራሾች ስሙ እንዲዞር ማድረጉ እስከተረጋገጠ ድረስ ይህም የጋራ ሀብት እንዲሆን የተደረገ በመሆኑ ከውርስ ሀብትነት ወደ ጋራ ሀብትነት የተዛወረ በመሆኑ ይህ ንብረት የውርስ ሀብቱን ስም ሀብት በጋራ ያስመዘገበ ወራሽ የሚያቀርበው ክስ እንደዚሁ በይርጋ አይታገድም። ሶስተኛ፣ በይርጋ የማይታገድ የውርስ ጉዳይ የወራሽነት ማስረጃ ይሰጠኝ ክስ የይርጋ ጊዜ የለውም፣ በይርጋ አይታገድም። ይህንን ጉዳይ በተመለከተ እንግዲህ የወራሽነት ማረጋገጫ ከፍርድ ቤት ለመውሰድ የፈለገ ማንኛውም የሟች ወራሽ ነኝ የሚል በተወሰነ ጊዜ ገደብ ውስጥ ከፍርድ ቤት ካልወሰድክ ጥያቄህ ወይም ወራሽነትህን ካላሳወጅክ የመውረስ መብት እንደሚያጣ በፍትሐ ብሔር ሕጋችን የተመለከተ የተደነገገ ምንም አይነት ድንጋጌ የሌለ በመሆኑ የወራሽነት ማስረጃ የሰጠኝ ክስ የይርጋ ጊዜ የለውም። የዛሬ 30 ዓመት የዛሬ 20 ዓመት የሞተ ቤተሰባችሁን ወላጃችሁን የወራሽነት ማረጋገጫ ይሰጠኝ ጥያቄ ለማቅረብ የይርጋ ጊዜ የለውም። ይህን ጉዳይ በተመለከተም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 236246 በሰኔ 26 ቀን 2015 በሰጠው አስገዳጅ ህግ ትርጉም አንድ ወራሽ የወራሽነት የምስክር ወረቀት ለመውሰድ ይርጋ እንደማያግደውና በፈለገው ጊዜ መውሰድ እንደሚችል አስገዳጅ ህግ ትርጉም ሰጥቷል። ሌላ በይርጋ ከማይታገዱ ጉዳዮች የውርስ ጉዳዮች መካከል አራተኛ በጋራ የውርስ ሀብቱን ይዞ ሲጠቀም የነበረ ሰው የሚያቀርበው ክስ በሌሎች ሰዎች ላይ በይርጋ የሚታገድ አን አይሆንም። አንድ ሰው የውርስ ሀብቱን ይዞ የሚጠቀም ከሆነ ሁለትና ከዛ በላይ የሆኑ ወራሾች በውርስ የሚገባቸው ንብረት በጋራ ይዘው ሲጠቀሙ የነበሩ ከሆነ ይህንኑ ንብረት በያዘው አንደኛው ወገን በሌላኛው ወገን ላይ የሚያቀርበው ክስ በይርጋ የማይታገድ መሆኑን እንደዚሁ ልብ ማለት ይገባል። ሌላ አምስተኛ በይርጋ ከማይታገዱ የውርስ ጉዳዮች መካከል ሟች ሳይሞት ንብረቱን በያዘ ሰው ላይ ሟች ከሞተ በኋላ በወራሽ በኩል የሚቀርብ ክስ የይርጋ ጊዜ የለው። ለምሳሌ ሟች ሳይሞት በፊት የሚኖርበትን ቤት ሌሎች ሰዎች እንዲኖርበት በኪራይ ወይም በሌላ በአደራ ሊሆን ይችላል በነጻ ፈቅዶላቸው እየኖሩ እያለ የቤቱ ባለቤት ሲሞት ወራሾቹ ቤቱን እንዲለቁ ቤቱን የያዙትን ሰዎች እነዚህም በኪራይ ሊሆን ይችላል በነጻ ብቻ ሟቹ በቤቱ እንዲኖሩ ፈቅዶላቸው ሲኖሩ የነበሩት ሰዎች ላይ ክስ ቢያቀርቡባቸውና ቤቱን እንደያዙ ቤቱን የያዙ ሰዎች ደግሞ ቤቱን ልትጠይቁን አይገባም፣ ልንለቅ አይገባም የሚል የእርጋ መቃወሚያ ቢያቀርቡባቸው ይህንን አይነት መከራከሪያ የሟችን ንብረት የያዙት እነዚህ ከሟች ጋር በነበራቸው መልካም ግንኙነት ከነበረ ይህ ንብረቱን የያዘው ሰው እንዲለቅ ክስ ለማቅረብ የእርጋ ጊዜ የለውም። ይህንንም ጉዳይ በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2136601 በሆነ መዝገብ ላይ በቀን 2807 2014 አስገዳጅ የህግ ትርጉም ሰጥቶበታል ማለት ነው። ስለዚህ ሌላው በኪራይም ይሁን ሟች ሳይሞት በፊት ከሆኑ ሰዎች ጋር በነበረው መልካም ግንኙነት በነፃ በኪራይ በማንኛውም ሁኔታ ሰጥቷቸው እንዲጠቀሙበት ያም ከቀጠለ ከሞተ በኋላ በማንኛውም ጊዜ ወራሾቹ በእነዚህ ሰዎች ላይ ክስ ማቅረብና ቤቱን ማስለቀቅ ይችላሉ ማለት ነው። ሌላው ስድስተኛ እንግዲህ በው በይርጋ ከማይታገዱ የውርስ ጉዳዮች መካከል የወራሽነት የምስክር ወረቀትን በህጉ የጊዜ ገደብ ያረጋገጠ ከሳሽ በይርጋ አይታገድም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አንድ ወራሽ የወራሽነት የምስክር ወረቀት ህጉ ባስቀመጠው ጊዜ ውስጥ ካረጋገጠ የሚያቀርበው የድርሻ ክፍፍል ጥያቄ በይርጋ የማይታገድ ለመሆኑ በሰበር መዝገብ ቁጥር 224889 በሆነ መዝገብ በ0302 ጥቅምት 3 ቀን 2015 ውሳኔ ሰጥቷል። በዚህ ውሳኔውም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው ውሳኔ የወራሽነት መብትህን በህግ በተመለከተው ጊዜ ውስጥ ያረጋግጡ ወራሾች የውርስ ንብረት ክፍፍል ጥያቄን በማንኛውም ጊዜ ማቅረብ የሚችሉ ስለመሆኑ አስገዳጅ ትርጉም ሰጥቷል። እንደዚሁም የውርስ ሀብት ክፍፍል መነሻ ያደረገ ክስ የግዴታ ውርስ ከተጣራ በኋላ መቅረብ የሌለበት ስለመሆኑም አስገዳጅ የህግ ትርጉም ሰጥቶበታል። ከሳሽ ወራሽነቱም በተወሰነ ጊዜ ውስጥ ከሌሎች ወራሾች ጋር አረጋግጦ ያለ የቀረበው ክስም የውርስ ንብረት ክፍፍል መሆኑ ከታወቀ አውራሹ ሞቶ በሶስት ዓመት ጊዜ ውስጥ የውርስ ንብረት አልተጣራም በሚል በቂ ባልሆነ ምክንያት ክሱም በይርጋ ውድቅ ማድረግ ተገቢነት የለውም በሚል እንግዲህ አስገዳጅ የህግ ትርጉም ሰጥቶበታል። ስለዚህ ሌላው እንግዲህ በይርጋ ከማይታገዱ ስድስተኛው ጉዳይ የወራሽነት የምስክር ወረቀትም በህጉ የጊዜ ገደብ ውስጥ ያረጋገጠ ወራሽ የክፍፍል ጥያቄውን በማንኛውም ጊዜ ውስጥ ማቅረብ እንደሚችል ልብ ማለት ያስፈልጋል። እንግዲህ አንድ ወራሽ የወራሽነት የምስክር ወረቀት ሟች ከሞተ ጀምሮ በሶስት ዓመት ጊዜ ውስጥ የወራሽነቱን ከወሰደ የወራሽ በማንኛውም ጊዜ የውርስ ይጣራልኝና በቀጥታ ደግሞ የድርሻ ክፍፍል ክስ የማቅረብ መብት አለው ማለት ነው። ይህ መብቱ እንግዲህ በይርጋ የማይታገድ ለመሆኑም ቅድም የነገርኳችሁን የሰበር ውሳኔዎች አይቶ አንብቦ መረዳት ያስፈልጋል ማለት ነው። ስለዚህ ውድና የተከበራቸው የፕሮግራም ተከታታዮች፣ ቅድም እንደነገርኳችሁ በመግቢያዬ ላይ የበውርስ ክርክር ወቅት የይርጋ መቃወሚያ በጣም ሰፊውን ክርክር የሚይዘው ነው። ነገር ግን እነዚህ አሁን የጠቀስኩላችሁ ስድስት ጉዳዮች ከውርስ ጋር የተገናኙት ማለት ነው፣ በይርጋ የማይታገዱ የውርስ ጉዳዮች ናቸው። እንግዲህ ኑዛዜና ውርስን በተመለከተ በተለይም በውርስ ህጋችን ላይ በተደጋጋሚ ጠቃሚ የሆኑ ህግ ምክርና ትንታኔዎችን ወደ እናንተ አቀርባለሁ። ምክንያቱም የሁሉንም ሰው ህይወት የሚነካ ነው፣ ኑዛዜና ውርስ። ምክንያቱም የዛሬ በሕይወት ያለ የነገ ሟች ነው። ዛሬ የሚሞት ደግሞ የነገ ሌሎችን የሚያወርስ ነው። ስለዚህ ሁሉንም ሰው የሚመለከት ስለሆነ የውርስ ጉዳይ ማን፣ ሁሉም ሰው የቤተሰቡ ወላጁ ሲሞት ዝርያ እየተካ እየተካ ሲመጣ እንግዲህ፣ ዞሮ ዞሮ በአንድም በሁለቱም ሁሉም ሰው የፍርድ ቤት ደጃፍን መርገጡ ስለማይቀር ውርስና ኑዛዜ ላይ የህግ እውቀት ማወቃችሁ ለእናንተ አስፈላጊ ስለሆነ ነው። ውርስና ኑዛዜ ላይ ለእናንተ በርከት ያሉ የህግ ምክርና ትንታኔዎችን እያቀረብኩ ያለሁት በቀጣይም ኑዛዜን ውርስን የተመለከቱ ሰፊ የሆኑ በጣም ብዛት ያላቸው የህግ ምክርና ትንታኔዎችን ወደ እናንተ ማድረስ ነው የሚሆነው። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ያላደርጋቸው የፕሮግራሜ ተከታታዮች ቻናሉን ሰብስክራይብ ማድረግ፣ እንደዚሁም ሌሎች ኢትዮጵያን ወንድም እህቶቻችሁ በውጭም በሀገር ውስጥ የሚኖሩ ከዚህ ቻናል ከሚቀርቡ የህግ ምክርና ትንታኔዎች ተጠቃሚ እንዲሆኑ ቻናሉን ለሌሎች ተደራሽ እንዲሆን ሸርና ላይክ ማድረግ ማስተዋወቅ እንዳትረሱ ምክንያቱም እንዲህ አይነት የህግ ምክሮችን ባለሙያ ፈልጋችሁ ወጪ አውጥታችሁ ነው የምታገኟቸው። ነገር ግን በቀላሉ በእጃችሁ ላይ ያለው ኢንተርኔትና ስልካችሁን ኮምፒውተራችሁን፣ ቴሌቪዥናችሁን አገናኝታችሁ በቤታችሁ እንዲህ አይነት ነገሮችን ማግኘት ለእናንተ በእጅጉ ይጠቅማችኋል። ይህንንም ባለፉት ሁለት ዓመታት ይህ ቻናል ከተከፈተ ጀምሮ በሚደርሱኝ አስተያየቶች ከውጭም ከሀገር ውስጥም አረጋግጫለሁ። ብዙዎችም ተጠቅመውበታል በዚህ ቻናል። ስለዚህ እናንተን ይጠቅማችኋል የሚል ሙሉ እምነት አለኝ። አብራችሁ የነበርኩት ጠበቃና የሕግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ቀን እንዲሆንላችሁ እመኛለሁ። ባባይ